አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45፣ 46 ነው። ለበለጠ መረጃ በ0939 666611 ወይም በ0931717171 ይደውሉ። ጵራቅሊጦስ የጉዞ ወኪል በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። የተፈራውና በውስጡ ብዙ ገመና አጭቋል ተብሎ የታመነው የኢፕስቴን ማህደር ወደ ፕሬዝደንት ዶናልድ ትራምፕ ጠረጴዛ ተመራ። የአሜሪካ የፍትሕ ሚኒስቴር ለአቅመ ሔዋን ያልደረሱም አጎጠጎጤዎችን ያዘወትርና ከእሱ የተረፈውንም ለፖለቲካ መሪዎች፣ ሚሊዮነሮችና ቢሊዮነሮች፣ እንደዚሁም ዝነኞች የሚያቀባብል የግልሙትና አስተላላፊ ሆኖ የነበረው ሟች ቢሊዮነር ጄፍሪ ኢፕስቴን የፍርድ ምርመራ ምስክርነቶችንም የጠረነቀው ማኅደር የአገሪቱ ፍትሕ ሚኒስቴር እንደ ብቅል አደባባይ እንዲያሰጠው በመጠየቅ የአሜሪካ ኮንግረስ በድምፅ ብልጫ መወሰኑ ይታወቃል። ማክሰኞ ከኮንግረሱ ለጥቆ ደግሞ የሕግ መወሰኛ ምክር ቤት እንደዚሁ ገመናው ይሰጣ ብሎ በድምፅ ብልጫ ማክሰኞ ዕለት ስለ ወሰነ የሁለቱን ምክር ቤት ውሳኔዎች ተመርክዞ ፋይሉ ይለቀቅ የሚለውን ትዕዛዝ ወደሚፈርሙት ራሳቸው ፕሬዝደንት ዶናልድ ትራምፕ ጠረጴዛ ተመርቷል። ፕሬዝደንት ትራምፕ ሰነዱ ዋይትሃውስ እንደደረሰ እንደ ደረሰ ወዲያውኑ እፈርምበታለሁ ማለታቸውን ከፍተኛ የዋይት አስተዳደር ባለሥልጣን ገልጸዋል። ትራምፕና ፓርቲያቸው የኢፕስቴን ማህደር እንዳይለቀቅ ለወራት ሲከራከሩ መቆየታቸው አይዘነጋም። በመጨረሻ ግን ትራምፕ ባለፈው እሁድ በኮንግረስና በሴኔት የሚገኙ ሪፓብሊካን እንደራሴዎች ድምፃችሁን ስጡ ችግር የለም በማለት ከነበረ አቋማቸው መቶ ሰማንያ ዲግሪ በመዞር እንደውም ይለቀቅ አሁኑኑ የሚል አቋም አራምደዋል። ኮንግረስና ሴኔትም በአስገራሚ ፍጥነት ማኅደሩ እንዲለቀቅ እንሆ በድምፅ ብልጫ ወስነዋል። አሁን ጥያቄው ፍትሕ ሚኒስቴር ምን ያህሉን ማኅደር ይለቀዋል፣ ወይስ ይዞ ያስቀረዋል የሚለው ነው። ብዙዎችን እንዲለቅ የሚጠበቅ ቢሆንም ቢወጣ ግን አሁን በመካሄድ ላይ የሚገኘውን ፌዴራል ምርመራ አደጋ ላይ ይጥላል የሚላቸውን ፋይሎች ማስቀረት ይችላል ፍትሕ ሚኒስቴር። ትራምፕ ባለፈው አርብ ጠቅላይ አቃቤ ሕጓ ፓም ቦንዲ ኢፕስቴንን የሚመለከት አዲስ ፌዴራል ምርመራ እንዲጀምሩ ማዘዛቸው አይዘነጋም። አዲስ ምርመራው የቀድሞው ፕሬዚደንት ቢል ክሊንተን ከፍተኛውን በጎ አድራጊ ሬድ ሆርማን እና የቀድሞውን ገንዘብ ሚኒስቴር ሎረንስ ሳመርስን ጨምሮም በከፍተኛ የዲሞክራቲክ ፓርቲ አባላት ላይ ያነጣጠረ ነው። አቃቤ ሕጓ እንዳሉት አዲሱ የኢፕስቴን ምርመራ በኒውዮርክ ከተማ ከፍተኛ አቃቤ ሕግ ይካሄዳል ብለዋል። ይሄ አዲስ ምርመራ ፍትሕ ሚኒስቴር በርካታ ፋይሎችን ለመልቀቅ አልችልም የሚል ጠንካራ ሰበቦች የሚሰጠው ነው። ቦንዲ ከዚህም በተጨማሪ ብዙዎቹን ፋይሎች የነሮኛው ቢኔነርና የነውሩ ተጋሪዎች ጥቃት የፈጸሙባቸውን ሴቶች መረጃዎችና ወሲባዊ ቁሶችን የያዙ ጭምር በመሆናቸው ለሕዝብ አለቅም ማለት ያስችላቸዋል። ሕጉ አላስፈላጊ የግለሰቦች ገመና ወረራን ወይም ለአቅመ ሔዋን ያልደረሱ ወይም ከ16 ዓመት በታች ሆኑ ሕፃናት ላይ የሚፈጸሙ የወሲብ ጥቃትን ማሳየት ስለሚከለክል፣ ይሄም ሌላ የተወሰኑ ፋይሎችን ከመውጣት እንዲያግዱ የሚያስችላቸው ይሆናል። ኮንግረስና ሴኔት ያሳለፉት የለቀቅ ውሳኔም ፍትሕ ሚኒስቴር እነዚህን ተደማማሪ ምክንያቶች ሰበብ አድርጎ ብዙዎችን መልቀቅ አልችልም ብሎ እንደ ሰሞኑ የአዲስ አበባ የቲክቶክ ቋንቋ ቢሰግጥ በሁለቱ ቤቶች የጸደቀው ሰነድ የማስገደጃ ጥርስ የለውም ወይም አይኖረውም። ይሁንና ይላሉ ተንታኞች፣ ኮንግረስ የተያዙትን ፋይሎች እንዲለቀቁለት መጥሪያ ልኮ ፍትሕ ሚኒስቴርን መጠየቅ ይችላል። ፍትሕ ሚኒስቴር እምቢኝ ቢል እንደ ራሴዎቹም የፍትህ ሚኒስቴር ዋነኛ ባለስልጣኖች ላይ የወንጀል ምርመራ እንዲካሄድ ማዘዝ ይችላሉ። ይሁንና ኮንግረስ ይህንን ጥርሱን ለመጠቀም በፍትህ ሚኒስቴር ባለስልጣኖች ማለትም በራሳቸው ወይዘሮ ቦንዲ ወይም በምክትሎቻቸው ላይ የወንጀል ምርመራ እንዲካሄድባቸው ቢወስን ግለሰቦቹ ማለትም ራሳቸው ጠቅላይ አቃቤ ሕጓ ፓም ቦንዲም ሆኖ ምክትሎቻቸው ላይ የወንጀል ምርመራ እንዲደረግ የመወሰኑ ስልጣን የራሳቸው የወይዘሮ ፓም ቦንዲ ነው። ቦንዲ ደግሞ ምናቸው ሞኝ ነው ራሳቸውን የሚከሱት? ስለዚህ ሰነዱ ጥርስ የለውም ይላሉ ተንታኞች። ኢሳያስ፣ ያው እንግዲህ የኢፕስቴን ፋይል ማህደር ራሳቸው ፕሬዚደንት ዶናልድ ትራምፕን የስልጣን አልጋቸውን ሊነቀንቅ የሚችል ገመና አያጣውን በሚል በአጠቃላይ በዛ በፍትህ ሚኒስቴር እጅ የሚገኙ ለብዙ ወራት የተካሄዱ ምርመራዎች፣ ምስክርነቶች፣ የተለያዩ የቪዲዮ፣ የቃል፣ የመሳሰሉ ማስረጃዎች በክሱ ራሱን በ2019 ወህኒ ቤት ያጠፋው ዋናው ጀፍሪ ቢሊየነሩ በፍሎሪዳ መኖሪያ ቤቱ እና እንደዚህ በተለያዩ ከተሞች መኖሪያ ቤቶች አሉት። በተለይ ደግሞ አውሮፕላን ሙሉ የነውር ጓደኞችን የጫነ የራሱ ደሴት አለው። የኩነኔ ደሴት ልንለ እንችላለን። ወደ ኩነኔ ደሴት በመውሰድ አስረሽ ምችው ሰዶም እና ግሞራ የሚያካሄድበት ነው። በዚህ ውስጥ በረራው ላይ በሱ የግል አውሮፕላን ላይ መሳፈራቸው ከወዲሁ የተረጋገጠ ሰዎች፣ በጣም ይገርምሃል ይሄ ማን ነው? ቢሊዮነሩ የዓለማችን ባለ ግማሽ ትሪሊዮን ባለቤት ሆነው ኤለን መስክ፣ የቀድሞ ፕሬዚደንት ቢል ክሊንተን፣ እንዴት ሊሆን እንደቻለ ግራ ቢገባኝም እና ቢያመኝም ዘሌጀንድ ማይክል ጃክሰንም በዛ አውሮፕላን ተጉዘዋል። ነገር ግን ይሄ ማለት በዚህ በነውር ውስጥ ቀጥታ ተሳትፏል ማለት ግን የሆን አይሁን የምናውቀው ነገር የለም። ግን ወደ ኩነኔ ደሴት በረዋል። አሁን ይሄንን በሙሉ ያመቀ ብዙ ነውር ያለውና ይሄ ነውር እንዳይወጣ በዚህ ነውር ውስጥ ያሉ ትልልቅ ሰዎች ለአቅመ ሔዋን ያልደረሱ ታዳጊዎችን፣ አጎጠጎጤዎችን የራሳቸውን ትዳር ወዲያልኝ ብለው ያሉበትን የስልጣን ወንበር ያሉበትን የዝና ዙፋን ያሉበትን የሀብት ሰገነት ተጠቅመው እነዚህን ሕፃናት ከትምህርት ቤት ከመሳሰለው ይሄ ዋናው የነውረኛው ቢሊዮነር በሚልካቸው መልማዮች አማካኝነት እየሰበሰቡ ቀጠሮ እየተደረገ ጭፈራ እየተደረገ ወደ ኩናኔ ደሴት እየተወሰዱ ፍሎሪዳ፣ ቤቱ የተለያየ ቦታ ላይ በእውነት ኢብን አንዳንዶቹ በቪዲዮ የተደገፈ ነው ተይዞባቸዋል ይባላል። እነማን ናቸው የዛ ድርጊት ሰዎች ፋይሉ እነማንን በምን መልኩ ያስቀምጣል? የራሷ የዩናይትድ ስቴትስ አሜሪካ መሪስ? እሳቸው ደግሞ በጣም ሁነኛ የሰውየው ወዳጅና ጓደኛ ነበሩ። እና እንደዚህ አይነት ነገሮች ስላሉት በጣም የዶናልድ ትራምፕን የስልጣን አልጋ የነቀነቀ ነው እንዳልኩ። ግን አሁን የተወሰነው ፋይሉ ሙሉ መውጣት አለበት። የራሳቸው የዶናልድ ትራምፕ የማጋ ንቅናቄ ነው የዘመቻ ስኪፍት ቆየው ከዶናልድ ትራምፕ ጋር ፍልሚያ ውስጥ የገባው ከዚህ የጸዱ መሆን አለበት የሚል ነው። እና አሁን እንደምትሰማው ግን ፋይሎቹ ይለቀቁ የሚለውን ውሳኔ በሁለቱም ምክር ቤቶች ቢጸድቅም እስቲል የፕሬዚደንት ዶናልድ ትራምፕ ሹም የሆኑት አቃቤ ሕግ ፓምቦንዲ የሚፈልጉትን ፋይል የማስቀረት እድልና አቅም እንዳላቸው እያየን ነው። በዚህ ዘገባ አለም በጣም ነው የሚገርመው። የኢፕስቴን ጉዳይ ብዙ ጊዜ እኛም ራሳችን ሰርተነዋል እና ዶናልድ ትራምፕ ይሄ ጉዳይ እንዲነሳ አልፈለጉም ነበር። አሁን ግን ሀሳባቸውን ቀይረው ይሄ ጉዳይ ይቅረብ ሲሉ ከህግ አንጻር ደግሞ በአደባባይ የማይወጡ ነገሮች አሉ ተብሎ እንደሚሸፈንላቸው ሲያውቁ ብቻ ነው ወይ ይለቀቅ ይሄ ጉዳይ ያሉት። በእርግጥ እስ ደግሞ የዶናልድ ትራምፕ እጅ ወይም በዛ አውሮፕላን ውስጥ ወይም በዚህ መዝገብ ላይ የዶናልድ ትራምፕ ተሳታፊ መሆን ቢገለጽ ምን የሚፈጠር ይመስልሃል አለም በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን፣ ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35 በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊየን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተመንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ፣ ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ወደዛ ከማለፋችን በፊት ዶናልድ ትራምፕ ሀሳባቸውን የቀየሮት ባለፈው እሁድ ነው። ስለዚህ የሪፐብሊካን እንደራሴዎች ማድረግ ያለባችሁን አድርጉ። ከዚህ በፊት እሳቸውን እንዳይለቀቅ የሚለውን አቋማቸውን ደግፈው የዛ የዘመቻ አካል መሆን የለባችሁም የሚል ውሳኔ ያስተላለፉት እንጂ የፋይሉ መተላለፍ ጠቃሚ ነው ብለዋም ነው አይደለም እና እሳቸው የሚሉት በሙት መንፈስ ተይዘን አሁን እያከናወንኩት ያለውን ትልቅ ነገር ከፊት ለፊታችን ልናከናውን ያለውን ትልቅ ነገር እንዳልሰራ እጄን አስሮ ለመያዝ እና በሚቀጥለው ምርጫ ላይም ይህንን ለህዝብ አለኝታ የሆነ መንግስት ለመጣል የዲሞክራቶች ሆን ተብሎ የሚደረግ እውታ ነው በማለት ነው እምቢ ሲሉ የነበሩት። አሁን እንደ ግን ድምፃችሁን ስትዋሉ እንዳየው ተወስኖ መጥተዋል። አሁን እሳቸው በፊርማ ወደ ያጸድቀዋለሁ ብለዋል። ግን አንድ ጌም አሁን ራሳቸው የሪፓብሊካን ወገኖች የሚያስጠነቀቁት ይቺ ሀገር ከውዝግም ነፃ ሆና እንድትቀጥል ካስፈለገም በውሳኔው መሰረት ፋይሎቹን መልቀቅ አለባቸው ነው የሚሉት ራሳቸው ሪፓብሊካኖች ዋንኞቹ ሰዎች። ምክንያቱም እንደገና ሌላ በዚህ ጉዳይ ላይ ጠቅላላ የሀገሪቱ ጊዜ ብዙ ነገር ሊያዝ ይችላል ብለው ያስጠነቅቃሉ። ለምሳሌ ዶናልድ ትራምፕ ዜናው ላይ እንደሰማው በቢል ክሊንተን ጨምሮና ሌሎች ሁለት ሶስት ዋና ዋና የጠራውላሉ በርካታ ከፍተኛ የዲሞክራት ፓርቲ አባላት ላይ ተመሳሳይ ከኢፕስቴን ነውር ጋር በተያዘ ምርመራ አዲስ ምርመራ እንዲከፈት አዘዋል። ይሄን አዲስ ምርመራ አቃቤ ህጊቱ ፓምቦንዲ የኒውዮርክ ከፍተኛ አቃቤ ህግ ይይዘዋል ብለዋል። አሁን እሱ ይመሰርታል ክስ ይመሰርታል ምርመራ ይመሰርታል ማለት ነው። ሶ አሁን ፍትህ ሚኒስቴር ከሚችለውም በመካሄድ ላይ ያለ የፍርድ ሂደትን ሊያደናቅፉ የሚችሉ ፋይሎችን ያለመልቀቅ ህጋዊ መብት አለው። ፍትህ ሚኒስቴሩ አሁን በዚህ የተነሳ በመካሄድ ላይ ያለውን ምርመራ የምርመራ ሂደት ሊያደናቅፉ የሚችሉ ወይም የምርመራውን ሂደት ሊያደናቅፉ የሚችሉ ያላቸውን ፋይሎች አይለቅም ማለት ነው። በዚህ ውስጥ ምን አይነት ፋይሎች ሊደበቁ ይችላሉ? ያን ነው እኮ ዜናው የሚለው። እንደገና የግለሰቦች ገመና አላስፈላጊ በሆነ ደረጃ ሊወረር አይችልም የሚልጋል በዚህ ችግ ሰበብም ማስቀረት የሚችለው አለ እንደገና እነዚህ ፖርኖግራፊክ የሆኑ ማስረጃዎች ደግሞ በጠቅላላ የዚህ ነውር ተጠቂዎች ከፍተኛ እድሜያቸው 16 ነው። አየህ፣ 16 ቢያንስ ለወንድና ለሴት ግንኙነት ክልክል አይደለም በአሜሪካ 15 ግን ማይነር ነው። እና በአብዛኛው በ15 ዓመት ያሉ ናቸው። ስለዚህ እነዚህ በማንኛውም ሁኔታ ውስጥ የወሲብ ሰለባ የሆኑበት ቪዲዮን ወይም ያንን የሚገልጽ ፋይል ልታወጣ አትችልም፤ ህጉ ይከለክላል። እነዚህን ተደማማሪ ምክንያቶች አድርጎ ፍትህ ሚኒስቴር ምክንያቱም አቃቤ ህጊቷ የዶናልድ ትራምፕ ሹም ናቸው። የዶናልድ ትራምፕ ሹም ዲፕ ስቴት የሚለውን አፈርስ አለው። ዋሽንግተን ላይ ተቀምጦ ፌዴራል የመንግስት መዋቅር ውስጥ ተሰግስጎ በህዝብ ምርጫ የሚመጣውን መንግስት አስምጦ የሚያስቀር ያሉትን ኃይል እበትናለው። ይሄንን ለመበተን የማስቀረው ኃይል በአጠቃላይ የኔን ቪዥን ራእይ የሚከተል ብቻ ነው በሚል አቋማቸው የማጋ ንቅናቄ አካል የሆኑ ሰዎችን ነው በስልጣን ቦታ ላይ ቁጭ ቁጭ ያደረጉት። ስለዚህ አሁን ከአዲሱ ምርመራ ራሱ የሚፈልጓቸውን ብዙ ፋይሎች ላለመልቀቅ የህግ ምክንያት እንዲሰጣቸው የተደረገ ሊሆን ይችላል። ስለዚህ ውሳኔ ቢተላለፍም ሁለቱ ምክር ቤቶች ቢወስዱም፣ ፍትህ ሚኒስቴር በእነዚህና በመሳሰሉ ምክንያቶች ከኢፕስቴን ማህደር ውስጥ ብዙ ፋይሎችን በእጁ ሊያስቀር ይችላል ማለት ነው። ምናልባት ዋናው ጨዋታ ደግሞ ያለው እነዛ የሚቀሩ ፋይሎች ላይ ሊሆን ይችላል። ስለዚህ አሁን የሁለቱም እንደራሴዎች እየጠየቁ ያለው ትልልቅ ጉምቱ ባል እንደዛ ከሆነ ሌላ ችግር ውስጥ እንገባለን እሰጥ አገባ ውስጥ እንገባለን እና አይሆፕ ሁሉም ተስፋ ያደረጉት ሁለቱም ምክር ቤት ስላደረገው እጅግ እንደው ከህግም ከምንም ማጠር ሪል አስፈላጊ ከሆነው ነገር ውጭ ይህን ሰበብ አድርጎ የዚህን ሰውዬ ፋይል ባይያዝ እና ሁሉ ነገር አደባባይ ወጥቶ ከዚህ ሰውዬ የሙት መንፈስ ብንላቀቅ እና ሁሉም ነገር ቢጠራ የሚል መልእክት እያስተላለፉ ያሉ ሴናተሮችና ኮንግሬስ ሜን አሉ። ይሁንና እንግዲህ ውጤቱ ምን እንደሚሆን ለጥቀንንም የምናየው ነው። ምንም እንኳ ዛሬ የአሜሪካ ኮንግረስና ሴኔት ማክሰኞ ዕለት በሰጡት ውሳኔ ፋይሉ እንዲለቀቅ በከፍተኛ ድምፅ አጽድቀው ዶናልድ ትራምፕ ጠረጴዛ ላይ ያቀርባል። ዛሬ ሊፈርሙት ይችላሉ። ዶናልድ ትራምፕ ይሄ ሁሉ ቢካሄድም የኢፕስቴን ማህደር ሙሉ በሙሉ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 ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊ እና ታሪካዊ ቦታዎችን በምቾት ሊያስጎበኘው ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 4546 ነው። ለበለጠ መረጃ በ0939666611 ወይም በ0931717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። እነ ግምት ነው ሊሆን የሚችለው ነገር ግን በግልጽ እንደሚታየው አዲስ ምርመራ አዘዋል። ይህም አዲስ ምርመራ እንደሰማው ፍትህ ሚኒስቴሯ በትእዛዙ መሰረት ክስ ይመሰርታል። አሁን እና የሚካሄድ ፌዴራል ክስ ጋር በተያያዘ ደግሞ አክቹዋሊ በመካሄድ ላይ ያለውን የፍርድ ሂደት ሊያደናቅፉ የሚችሉ ፋይሎችን ደግሞ ይዞ እንዳይለቅ ህጉ ይደግፈዋል። ስለዚህ የመከሩበት ሊሆን ይችላል። ወይም እንግዲህ ቀጥሎ በሚሆነው ነው የምናየው አሁን ዶናልድ ትራምፕ አዎ ከፈለጉ ይለቀቅም ብለው እንዳይለቀቅ ብዙ እንዳይለቀቅ የማድረግ እድል እንዳላቸው በግልጽ እያየን ነው። ይሁንና ይሄ ደግሞ የበለጠ ሌላ ግፍጫ፣ ሌላ አቲካራ፣ ሌላ ውዝግብ ይሄ ጉዳይ ከአሜሪካ የፖለቲካ ሽክክል ውስጥ የማይወጣ በማድረግ አገሪቱን ሊጎዳ ይችላል የሚሉ ኃይሎች ደግሞ ተስፋ ያደረጉት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 ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ያላቸው የጉዞ መኪናዎች መንፈሳዊ እና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳ እና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0931717 በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆቹን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለም ነው።